ጤና ይስጥልኝ ተመልካቾች እንደምንላችኋል ከዜና ኢትዮጵያ የስፖርት ዘገባዎችን እነሆ ኢትዮጵያ መድን የ2017 ዓ.ም የኢትዮጵያ ፕሪምየር ሊግ ሻምፒዮን መሆኑን አረጋገጠም በሊጉ 34ኛ ሳምንት ዛሬ ረፋድ የተደረገው የመቀለ ሰባ እንደርታ ና ኢትዮጵያ ቡና ጨዋታ አንድ ለአንድ መጠናቀቁን ተከትሎ ኢትዮጵያ መድን ሶስት ጨዋታዎች እየቀሩት የሊጉ ሻምፒዮን መሆኑን አረጋግጧል የክለቡ አሰልጣኝ ገብረ መድን ኃይሌ ከሶስት የተለያዩ ክለቦች ጋር የፕሪምየር ሊግ ዋንጫን በማንሳትም ቀዳሚው አሰልጣኝ በመሆን አዲስ ታሪክ ጽፏል። በሊጉ ሶስት ጨዋታዎች የሚቀሩት መድን በ64 ነጥቦች የሊጉ አናት ላይ ይገኛል። ኢትዮጵያ መድን በቀጣዩ ዓመት በአፍሪካ ሻምፒዮንስ ሊግ ኢትዮጵያን ወክሎም የሚወዳደር ይሆናል። ተመልካቾች እዚህ ጉዳይ ላይ እንቆያለን። በቀጥታ መስመራችን ላይ ባልደረባችን የስፖርት ክፍል ባልደረባ ይሄ አብርሃም አድማስ በቀጥታ መስመር ላይ ይገኛል። አብርሃም እንደምንዋልክ። ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪምየር ሊግን አሸንፏል። ሌላኛው በፕሪምየር ሊጉ እንዳዲስ ከጀመረ ከ1990 በመለስ ባሉ አመታት ለመጀመሪያ ጊዜ ሻምፒዮን የሆነ ሌላኛው አዲሱ አዲስ አበባ ላይ መቀመጫውን ያደረገ ክለብ ሆኗል። ስለ ስሜቱን ጋር አጠቃላይ የመድን ሻምፒዮን ለመሆን የሄደበትን እርቀት ሳሙ ቀደም ሲል እንዳነሳው እንግዲህ የኢትዮጵያ ፕሪምየር ሊግ አስረኛውን አዲስ ሻምፒዮን አግኝቷል። በዛሬው ዕለት መቀለ ሰባ እንደርታ ከኢትዮጵያ ቡና ጨዋታቸውን አቻ ውጤት ማጠናቀቃቸውን ተከትሎ ኢትዮጵያ መድን አዲሱ ውፊ የፕሪሚየር ሊጉ ሻምፒዮን ሆኗል። ባለፈው ዓመት ኢትዮጵያ ንግድ ባንክ አዲሱ ሻምፒዮን እንደነበር ይታወሳል። ዘጠነኛው ነው። ዛሬ ደግሞ ኢትዮጵያ መድን ይሄንን ታሪክ መጋራት የቻለበትን ድል ነው እንግዲህ መቀናጀት የቻለው ጨዋታውን ነገ ከማድረጉ አስቀድሞ ማለት ነው። እንግዲህ እንደሚታወቀው 31 ጨዋታዎችን አድርጓል። እስካሁን በውድድር ዘመኑ ኢትዮጵያ መድን 19ን ማሸነፍ ችሏል። ና በውድድር ዘመኑ አምስት ጨዋታዎችን ብቻ መሸነፉ የአሰልጣኝ ገብረመድን ኃይሌ ለሻምፒዮንነት ባደረጉ ጉዞ ላይ እንግዲህ በትልቅ መልኩ የሚነሳ ነው። በርካታ ጨዋታዎችን እያሸነ የተሸነፈው ብቸኛ ቡድን ነው። ጥቂት ጨዋታዎችንም ሽንፈት ያስተናገደው ብቸኛ ክለብ ነው። ስለዚህ በአንድ የሊግ ውድድር ላይ ብዙ ጨዋታዎችን ማሸነፍ ከቻልክ፣ ጥቂት ጨዋታዎችን ብቻ የምትሸነፍ ከሆነ በሻምፒዮንነት ጉዞ ላይ እንግዲህ የበለጠ ከሌሎቹ ከተፎካካሪዎች ርቀ እንድትቀመጥና የዋንጫ ባለቤት እንድትሆን ያደርጋል። ይህን ነው በኢትዮጵያ መድን የዘንድሮ የውድድር ዘመን ውስጥ እንግዲህ ማየት ችለናል ተብሎ ማንሳት የሚቻለው። 198ዎቹ ላይ እንዳነሳው በኢትዮጵያ እግር ኳስ እጅግ በጣም ስመጥር ከነበሩ ጠንካራ ክለቦች ተርታ የሚመደብ በርካታ ተጫዋቾችን ለኢትዮጵያ ብሔራዊ ቡድን ያስመረጠ የነበረ ክለብ ነው። 2007 ላይ ከሀገሪቱ ከፍተኛው የውድድር ቀን እንግዲህ የኢትዮጵያ ፕሪሚየር ሊግ ወርዶ ነበር። ከዛ በኋላ እንግዲህ አመታትን ጠብቋል። 8 አመታት ገደማ ፈጅቶበታል ተመልሶ ወደ ኢትዮጵያ ፕሪሚየር ሊግ ለመመለስ። ኢትዮጵያ መድን ወደ ኢትዮጵያ ፕሪሚየር ሊግ ከተመለሰ በሶስት አመታት ውስጥ ግን እንግዲህ የሻምፒዮንነት መንገዱን ማግኘት ችሏል። የመጀመሪያ አመትና ባለፈው አመት የቡድን ግንባታ ሂደት ላይ ትኩረት ያደረገው ቡድኑ ዘንድሮ በተለይ በክረምት የዝውውር መስኮት የነቃ ተሳትፎ በማድረግ ከተለያዩ ክለቦች ጋር ጥሩ ጊዜ ያሳለፉ ልምድ ያላቸው በሻምፒዮንነት ጉዞ ውስጥ መሳተፍ የሚችሉ ተጫዋቾችን ካስፈረመ በኋላ በአሰልጣኝ ገብረ መድን ኃይሌ እንግዲህ ዘንድሮ በሶስተኛ አመት ላይ ፍሬ አፍርቶላቸው ዋንጫውን ማሳካት ችሏል ማለት ነው። ይሄ ለኢትዮጵያ መድን እንግዲህ በጣም ጥሩ የሚባል ስኬት እንደሆነ ማንሳት ይቻላል። በቀጣይ ዓመት ኢትዮጵያን ወክሎ ዳግም በአፍሪካ ካፍ ሻምፒዮንስ ሊግ ላይ መሳተፍ የሚችልበትን እድል አግኝቷል ማለት ነው። ሀብታሙ ምናልባት ከአሰልጣኝ ገብረ መድን ኃይሌ ጋር በተያያዘ እንዳነሳው እንግዲህ ከዚህ ቀደም ከጅማ አባሽፋር ጋር 2010፣ 2011 ደግሞ ከመቀለ ሰባ እንደርታ ጋር የኢትዮጵያ ፕሪሚየር ሊግ ዋንጫን ማሳካት ችሏል። ዘንድሮ ደግሞ ለሶስተኛ ጊዜ ከኢትዮጵያ መድን ጋር ነው ይሄንን ስኬት ያጣጣሙት። ስለዚህ በታሪክ የመጀመሪያው አሰልጣኝ ሆኗል ከሶስት የተለያዩ የኢትዮጵያ ፕሪሚየር ሊግ ክለቦች ጋር ዋንጫውን መሳካት በመቻል ማለት ነው። ምናልባት እንደሚሹ ያሉ አሰልጣኞች ደጋግሞ ከቅዱስ ጊዮርጊስ ጋር ስኬታማ ጊዜ ያሳልፈዋል። የአሰልጣኝ ገብረ መድን ግን ለየት የሚያደርገው ከተለያዩ ክለቦች ጋር የተገኘ ድል እንደሆነ ማንሳት ይቻላል ና በአጠቃላይ ግን በዚህ የውድድር ዘመን ኢትዮጵያ መድን ከሌሎቹ ክለቦች በተሻለ ጨዋቶችን ማሸነፍ መቻሉ ና ነጥብ የጣለባቸው አጋጣሚዎች ጥቂት መሆናቸው እዚኛው ሳምንት ላይ የፕሪሚየር ሊጉ ሻምፒዮንነቱን እንዲያረጋግጥ አስችሎታል። ምናልባት ባሳለፍ ሳምንት ነጥብ የጣለበት ጨዋታ ላይም አሸንፎ ቢሆን ኖሮ ከዚህም ቀደም ብሎ ሻምፒዮን መሆን የሚችልበት እድልን ከሌሎች ክለቦች አንጻር የተሻለ እንደነበር ማንሳት ይቻላል። ለማንኛውም ግን መቻል፣ ሀዲያ ሆሳዕና፣ ባህር ዳር ከተማና ኢትዮጵያ ቡና ተፈራርቀው ሲመሩት የነበረው ነው የኢትዮጵያ ፕሪሚየር ሊግ 15 ጨዋታዎችን ያህል በወጥ ብቃት መጓዝ የቻለው ኢትዮጵያ መድን በመጨረሻ የሊጉ ሻምፒዮን መሆኑን ያረጋገጠበት ቀን ሆኗል ማለት ነው ይሄ ቀን። የቀድሞ ኢትዮጵያ ብሔራዊ ቡድን ዝነኛ አጥቂ ገብረ መድን ኃይሌ በአሰልጣኝነት ደግሞ ከሶስት ክለቦች ጋር ሻምፒዮን መሆን ችሏል። መድን በተለይ ባለፈው ዓመትም ጥሩ ግስጋሴ አድርጎ ነበር። ከዚያ አስቀድሞም በነበሩት አመታትና ባለፉት ሶስት አራት ዓመታት ክለቡ የሄደበት ርቀት ሻምፒዮን እንዲሆን አድርጎታል። በዚህ አመት ግን አጀማመሩ ደግሞ ጥሩ የሚባል አልነበረም። እንዲሁም ሲጀምር ድሬዳዋ ነበር ማርሽ ቀይሮ ሲሮጥ የነበረውና መሀል ላይ ነው ወደ መውረዱም አደጋ ውስጥ ገብቶ የነበረው ግን የኢትዮጵያ መድን ዓመቱ ምናልባት የተሻለ ጨዋታዎችን አሸንፎ ሊሆን ይችላል፣ ሌሎች ተፎካካሪዎች ደካማ ስለነበሩ፣ ወይስ በቶሎ ርምት መውሰዱ ለዚህ ደረጃ አብቅቶታል? አብርሃም ትልቁ የነጥብ አንኳር ሊሆን ይችላል ብዬ ማስበው ኢትዮጵያ መድን የሻምፒዮንነት ጉዞ ላይ በተለይ አንድ ቡድን የውድድር ዘመኑን ከጀመረ በኋላ ያሉ ሰቶችን በጣም በአጭር ጊዜ ውስጥ አርሞ ወደ ቀጣዩ ረዥም ጉዞ መግባት የሚችል ከሆነ የተሻለ ነገሮችን ማሳካት ይችላል ብዬ አስባለሁ። ና ኢትዮጵያ መድንም እንዳልከው የመጀመሪዎቹ አራት ሳምንታት ጨዋታዎች ላይ ሶስት ነጥብ ብቻ ነበር ማሳካት የቻለው። ና እንግዲህ ማግኘት ከነበረበት አስራ ሁለት ነጥቦች ከተመለከትን ማለት ነው። አሰልጣኝ ገብረ መድን የተጫዋቾች ቅያሪ፣ የታክቲካል ለውጦችን ና የሚጠቀሟቸውን የቋሚ አስራ አንድ ተሰላፊ ተጫዋቾችን ለውጥ አድርገው በወጥነት ረዥም ሳምንታት የሚጠቀሙትን ቋሚ አስራ አንድ ቶሎ በአራት ሳምንታት ውስጥ መለየት መቻላቸውና በወጥነት ወደ አሸናፊነት ስነልቦና ቡድናቸው መመለስ መቻላቸው አንደኛው አንኳር ነጥብ ነው ብዬ አስባለሁ በዚህ ውስጥ ደግሞ ልምድ ያላቸው እንግዲህ የሊጉን ዋንጫ ማሳካት የቻሉትን እንደነ ሀይደር ሸረፋ ዳዊት ተፈራ አይነት ተጫዋቾችን እንግዲህ አማካይ ስፍራ ላይ በደንብ ወደ ተፈለገው ብቃታቸው እንዲመጡ ማድረግ መቻላቸው የበለጠ እንግዲህ የአማካይ ክፍሉ ብልጫ መውሰድ የኢትዮጵያ መድን የዘንድሮ ውድድር ዘመን ላይ ትልቁ ለውጥ ነው ብዬ አስባለሁ ከዛ ውጭ ግን ደግሞ ማይካደው ሁኔታ ነው። የማሰበው በኢትዮጵያ ፕሪሚየር ሊግ በመሪነት ደረጃ የነበሩት ክለቦች መንሸራተት መቻላቸው ባልተጠበቀ ሁኔታ፣ ለምሳሌ አምና በመጨረሻ ሳምንት አጣው ዋንጫውን ያጣው መቻል ለረጅም ሳምንታት የሊጉ መሪ ነበር። ነገር ግን የአሰልጣኝ ገብረ ክርስቶስ ቢራራ ቡድን ባልተጠበቀ ሁኔታ የተንሸራተተ መሄዱ፣ በጣም ክስተት በሆነ መንገድ ስድስት ጨዋታዎችን ተከታታይ አሸንፎ ሊጉን እስከ መምራት ደርሶ የነበረው የአሰልጣኝ ግርማ ታደሰ ሀዲያ ሆሳና የውጤት ቀውስ ውስጥ ተመልሶ መግባት መቻሉ፣ ሁሌም የዋንጫ ተፎካካሪ ውስጥ የሚገኘው ነገር ግን መጨረሻ ላይ ዋንጫ ለማሳካት የመጨረሻዎቹ ሳምንታት ላይ እድል የማይቀና ወይም ደግሞ የሚንሸራተተው ባህር ዳር ከተማ የአሰልጣኝ ደጋደግ ቡድን ዘንድሮ በተመሳሳይ አይነት መልኩ ሊጉ ላይ ቆይታ ማድረግ መቻሉ እንደ እንግዲህ ተፎካካሪዎቹ የውጤት መራቅ ውስጥ እንዲገቡ አድርጓቸዋል ብዬ አስባለሁ። ባልተለመደ መልኩ ደግሞ ኢትዮጵያ ቡና ከውጤት መንሸራተት ውስጥ እየተለወጠ መጥቶ በተለይ በሁለተኛው ዙር ላይ በወጥ ብቃት መቀጠል መቻሉ ምናልባት ከተጠበቁት ዋንጫ ተፎካካሪዎች ከመቻል ከአድያ ውሳና ና ከባህር ዳር ይልቅ የመጨረሻዎቹ ሳምንታቶች ላይ ደግሞ ኢትዮጵያ ቡና ባልተጠበቀ ሁኔታ የዋንጫ ተፎካካሪ ሆኖ ብቅ ያለበት የውድድር ዘመን ነበር። ለኢትዮጵያ መድን ና ነገር ግን በኢትዮጵያ ቡና ሽንፈት ቢያስተናግድም ኢትዮጵያ መድን ከዛ በኋላ በወጥነት ዳግም ከሌሎቹ ክለቦች በተለየ በባህር ዳርም በኢትዮጵያ ቡናም ሽንፈት ካስተናገደባቸው ወሳኝ ጨዋታዎች ማግስት ወደ ድል መመለስ መቻሉ ደግሞ እንግዲህ ቡድኑ በአሸናፊነት ስነ ልቦና ምን ያህል የተቃኘ እንደነበረ ማሳያ ነው ብዬ አስባለሁ። ሀብታሙ፣ ግን ኢትዮጵያ ቡና በዚህ ውድድር ዘመን መደነቅ አለበት ብዬ አስባለሁ። በተለይ ደግሞ አጃመሩ ጥሩ አልነበረም እንዳነሳ ነው በጣም በአዲስ መልክ የተዋቀረው ቡድን በሁለተኛው ዙር ላይ በአስደናቂ ለውጥ እንግዲህ ቢያንስ እስከ መጨረሻው ሶስት ሳምንታት ድረስ በዋንጫ ፉክክል ውስጥ መቀጠል የቻለበትን የውድድር ዘመን አሳልፏል። ባልደረበቤ አብርሃም አድማሱ በቀጥታ መስመር ላይ ተገኝተ ስላደረስከ መረጃ እጅግ አድርገ እናመሰግናለን። ከደቂቃዎች በኋላ ደግሞ በኢቲቪ መዝናኛ ቻናል ሌሎች መረጃዎችን ጨምረን እየመልሰን የምንገናኝ ይሆናል። እስከዚያው ጥሩ ጊዜ እንዲሆን ልመኛለሁ። ጥሩ ቆይታ ተመልካቾች። ዛሬ በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ከሊጉ መውረዱን ያረጋገጠው ሶል ሽረን የገጠመው ትናንትም አዳማ ከተማን አራት ለሁለት በሆነ ውጤት ረቷል። አዳማ በሊጉ ተከታታይ አራተኛ ድሉን በማሳካት ከወራጭ ቀጠና ስጋት ለመውጣት የሚያደርገውን ግስጋሴ ማጠናክሮ ቀጥሏል። በሌላ ጨዋታ አርባ ምንጭ ከተማን የገጠመው ቅዱስ ጊዮርጊስ ያለ ግብ ዜሮ ለዜሮ በሆነ ውጤት ተለያይቷል። የሊጉ መርሃ ግብር ዛሬ ከሰዓት ቀጥሎ ሲከናወን ወሏሏ ዲግራት ዩኒቨርሲቲ ከሐዋሳ ከተማ እንደዚሁም ምሽት 12 ሰዓት ላይ ደግሞ ኢትዮጵያ ንግድ ባንክ ከሀዲያ ዋሳና ጨዋታቸውን እንዲያከናውኑ መርሃ ግብር ተይዞላቸዋል። የስድስተኛው መላ ኢትዮጵያ ጨዋታ ውድድር የዝግጅት ሂደት ተገመገመ። ከቀናት በኋላ በኦሮሚያ ክልል አስተናጋጅነት በጅማ ከተማ የሚካሄደው ስድስተኛው መላ ኢትዮጵያ ጨዋታ ውድድር የዝግጅት ሂደትን የባህልና ስፖርት ሚኒስትር ሸውሻንካና የስፖርት ልማት ዘርፍ ሚኒስትር ዴኤታው መኪ መሐመድ በጅማ ከተማ ተገኝተው ገምግመዋል። ውድድሩን በተመለከተ ከጅማ ዞን፣ ጅማ ከተማና ከጅማ ዩኒቨርሲቲ ከተውጣጡ ኮሚቴ አባላት ስራ ኃላፊዎች፣ እንደዚሁም ሌሎች ባለድርሻ አካላት ጋር ውይይት አድርገዋል። በጅማ ዩኒቨርሲቲና በከተማ ውስጥ ለውድድሩ የተዘጋጁ የስፖርት መሰረተ ልማቶችንም ምልከታ አድርገዋል። በውድድሩ ላይ ከሶስት ሺ በላይ ስፖርተኞች እንደሚሳተፉና ና የተለያዩ ሀገራት አምባሳደሮች በመክፈቻው ስነ ስርዓት ላይ እንደሚታደሙ ተመላክቷል። ስድስተኛው የመላ ኢትዮጵያ ጨዋታ የፊታችን ሰኔ አስር ይጀመራል ተብሎ ይጠበቃል። ወደ ውጭ የስፖርት ዘገባዎቻችን ስናልፍ የፖርቹጋል ብሔራዊ ቡድን የ2024/25 ኔሽንስ ሊግን በማሸነፍ አዲስ ታሪክ ጽፏል። የግራ ተመላላሹ ተከላካዩ ኑኖ ሜንዴዝ ላሚን ያማል እድል እንዳያገኝ አልፈቀድኩለትም ብሏል። ሌላ ትናንት ፖርቹጋል ከስፔን ያደረጉት ጨዋታ የመደበኛው ደቂቃ ሁለት ለሁለት በሆነ ውጤት ነበር የተጠናቀቀው። እናም አሸናፊውን ለመለየት በሰጡ መለያ ምቶችም አምስት ለአራት በሆነ ውጤት አሸንፎ ፖርቹጋል ለሁለተኛ ጊዜ የኔሽንስ ሊግ ሻምፒዮን መሆኑን አረጋግጧል። ትናንት ክርስቲያኖ ሮናልዱ 138ኛ ጎሉን ለፖርቹጋል ብሔራዊ ቡድን መረብ ላይ ማሳረፍ ችሏል። በትናንቱ ጨዋታ ሞራታ ነው በስፔን ብሔራዊ ቡድን በኩል ኳስን ከመረብ ጋር ሳያገናኝ የቀረው በመለያ ምቱ ማለት ነው። በፍረንች ኦፕን ስፔናዊ የዓለም ቁጥር ሁለት ካርሎስ አልካራዝ ያኒክ ሲኒየርን በማሸነፍ ሻምፒዮን ሆነ። የሁለቱ የፍጻሜ ፍልሚያ በፍረንች ኦፕን ታሪክ ከአምስት ሰዓት በላይ በመፍጀት አዲስ ክብር ወሰንም አስመዝግቧል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅተዋል። ከራፋኤል ናዳል፣ ኖቫክ ጆኮቪች እና ሮጀር ፌዴረር የቴኒስ አብዮት በኋላ የቴኒሱ ዓለም ተተኪ መሆናቸውን ያስመሰከሩት ካርሎስ አልካራዝና ያኒክ ሲነር በሮላንድ ጋሮስ ፍሬንች ኦፕን ታሪክ ሰርተዋል። የዚህ ትውልድ ባለተሰጦ የሆኑት ሁለቱ ከዋክብት በክላሲክ ሮላንድ ጋሮስ ሲገናኙ ለመጀመሪያ ጊዜ ነው። የ2025ቱ ፍሬንች ኦፕን ፍጻሜ ከሦስት አስርተ ዓመታት በኋላ 23ና ከዚያ በታች ዕድሜ ላይ የሚገኙ የቴኒስ ከዋክብት የተገናኙበት ማለት ነው። የዓለም ቁጥር አንዱ ያኒክ ሲነርና ቁጥር ሁለቱ ካርሎስ አልካራዝ ከአራቱ የግራንድ ስላም ውድድሮች ከሆኑት ዩኤስ ኦፕን፣ ዌምበልደን፣ አውስትራሊያን ኦፕን እና በፍሬንች ኦፕን ለፍጻሜ የተገናኙት በታሪካቸው ለመጀመሪያ ጊዜ ነው። 124ኛው የፍሬንች ኦፕን ትላንት በሮላንድ ጋሮስ ሸክላማው ስታዲየም ተደርጓል። ስፔናዊ ቁጥር ሁለት ካርሎስ አልካራዝ የዓለም ቁጥር አንዱን ያኒክ ሲነርን በመርታት ለተከታታይ ሁለተኛ ጊዜ ሻምፒዮን ሆኗል። ጠንካራ ምክክር የታየበት ይህ ውድድር በኮርድ ፊሊፕ ካርተር ሸክላማ መወዳደሪያ ሜዳ ላይ የተከናወነ ሲሆን የ22 ዓመቱ ካርሎስ አልካራዝ የመጀመሪያዎቹን ሁለት ዙሮች 6 ለ4 እና 7 ለ6 በሆነ ውጤት ተሸንፎ ነበር። ነገር ግን ተከታታይ ሶስት ዙሮችን 6 ለ4፣ 7 ለ6 እና በተመሳሳይ 7 ለ6 በማሸነፍ ሁለተኛውን የፍሬንች ኦፕን ድል አጣጥሟል። ከ2013ቱ ዩኤስ ኦፕን በኋላ ለመጀመሪያ ጊዜ ቁጥር 1 ና 2 ላይ የሚገ የሚገኙ ከዋክብት የተገናኙበት የ2025 የፍሬንች ኦፕን አምስት ሰዓት ከ29 ደቂቃ ወስዷል። ይህም በ1982 ስዊድናዊ ማትስ ዌልደር አርጀንቲናዊን ጉሌርሞ ቪላስን ሲያሸንፍ የወሰደበትን 4 ሰዓት ከ47 ደቂቃ ክብረ ወሰን ያሻሻልም ሆኗል። በአበረታች ቅመሞች መጠቀም ጋር ተያይዞ ለሶስት ወራት ከውድድር ታግዶ የቆየው ጣሊያናዊ ያኒክ ሲነር አራተኛ ግራንድ ስላም ድሉን ሳያሳካም ቀርቷል። ስፔናዊ ኮከብ በ22 ዓመቱ አምስተኛ ግራንድ ሀሰን ስላም ድሉን በማሳካትም ከሀገሩ ልጅ ራፋኤል ናዳል ጋር ክብረ ወሰኑን ተጋርቷል። በ19 ዓመቱ ዩኤስ ኦፕንን በማሸነፍ ከግራንድ ስላም ድሎች ጋር የተገናኘው ካርሎስ አልካራዝ ዊምበልደንና ፍሬንች ኦፕንን ሁለት ሁለት ጊዜ ሲያሸንፍ ዩኤስ ኦፕንን ደግሞ አንድ ጊዜ ድል አድርጓል። ሀያ የኤቲፒ ውድድሮችን በማሸነፍም ከወዲሁ የሶስቱ ከዋክብት ራፋኤል ናዳል፣ ኖቫክ ጆኮቪች እና ሮጀር ፌዴረር እውነተኛ ተተኪ መሆኑን አስመስክሯል። ቁጥር ሁለቱ ካርሎስ አልካራዝ ትላንት ማሸነፉን ተከትሎ የ2.55 ሚሊዮን ዩሮ ሽልማት ያገኘ ሲሆን ባለፉት ዓመታት በሽልማት ያገኘውን ገንዘብ መጠንም ከ44.7 ሚሊዮን ዶላር በላይ አድርሷል። ሁለተኛ የወጣው ያኒክ ሲነር 1.275 ሚሊዮን ዩሮ ተሸላሚ ሆኗል። ተመልካቾች ቀደም ሲል ያስቃኘናችሁን የአውሮፓ ኔሽንስ ሊግ ዜናን በዝርዝር እንመለከተዋለን። የፖርቱጋል ብሔራዊ ቡድን የ2025 ኔሽንስ ሊግን በማሸነፍ አዲስ ታሪክ ጽፏል። የግራ ተመላላሹ ተከላካይ ኑኖ ሜንዴዝ ላሚን ያማል እድል እንዲያገኝ አልፈቀድኩለትም ብሏል። በሌላ ደረጃ ጨዋታ ፈረንሳይ ጀርመንን ሁለት ለዜሮ በመርታት ሶስተኛ ደረጃን ይዛ አጠናቃለች። ምረት ተስፋዬ ተከታዩን መረጃ አጠናቅራለች። ዓለም በጉጉት ጠብቆት በተጠበቀው ልክ የተገኘው የፍጻሜ ጨዋታ በከዋክብት የተከበቡ ሁለት ሀገራት ከመደበኛ ሰዓት ባለፈ የመለያ የፍጹም ቅጣት ምት ያስፈለገበት ጨዋታ ፖርቹጋል ዳግም በመድረኩ የነገሰችበት ምሽት ሆኖ አልፏል። የዩኤፋ ኔሽንስ ሊግን ለሁለተኛ ጊዜ በማንሳትም የመጀመሪያዋ ሀገር ሆናለች። መደበኛው ዘጠና ደቂቃ ያላሸናፊ የተጠናቀቀበት፣ ላሮሃ ስፔን በጨዋታው ቀድማ ግብ ያስቆጠረችበት በክረምቱ የተጫዋቾች የዝውውር መስኮት በግል ጥቅማጥቅም ከአርሰናል ጋር እንደተስማማ የሚነገርለት ማርቲን ዙቢሜንዲ ቀዳሚ ያደረጋቸው ተጫዋች ነበር። አጀማመሯ ጥሩ የነበረው ስፔን ከአምስት ደቂቃ በዘለቀ መሪነቷን ግን ማስቀጠል አልቻለችም ነበር። በፖርቱጋል ቡድን ውስጥ በወሳኝነታቸው የሚነሱ ተጫዋቾች የአቻነቷን ግብ ለማስገኘት ከኳስ ጋርና ከኳስ ውጪ ተጣመሩ። ክርስቲያኖ ሮናልዶ፣ ፔድሮ ኔቶ ና ኑኖ ሜንዴዝ፣ ብዙዎች ያጨበጨቡለት አሁን ላይ ምርጡ የግራ መስመር ተመላላሽ እንደሆነ የሚነገርለት ኑኖ ሜንዴዝ ፖርቱጋልን ወደ ጨዋታው መለሰ። ለ19 ደቂቃዎች ያለ ተጨማሪ ተሽከርካሪ ግቦችም ተጉዟል። ጨዋታው ወደ መልበሻ ከማቅናታቸው በፊት ግን ኦየርዛባል ቡድኑን ከፊት አስቀምጧል። የ2016ን ጨምሮ ለሁለተኛ ጊዜ ቡድኑን ባይምሮ ጥንካሬ ለዋንጫ የመራው ክሪስቲያኖ ሮናልዶ ኳስና መረብን ማገናኘቱ የተጫዋቾቹን ተነሳሽነት ያቀጣጠለ ነበር። በጭማሪ ደቂቃዎች ያልተለያዩት ሀገራት በመለያ ምት ፖርቱጋልን አምስት ለሶስት አሸናፊ አድርጓል። በጉዳት ከሜዳ ለመውጣት የተገደደው ክሪስቲያኖ ሮናልዶ በመለያ ምት ባይኖርም ጎንዛሎ ራሞስ፣ ቪቲንሃ፣ ብሩኖ ፌርናንዴዝ፣ ኑኖ ሜንዴዝ፣ ሩበን ኤድሰን ኔቬስ አሸናፊነታቸውን አረጋግጠዋል። የ32 ዓመቱ አልቫሮ ሞራታ ከስፔን ሳይጠቀምበት የቀረ ተጫዋች ነበር። የፖርቹጋል ብሔራዊ ቡድን ጥራት ያለው ስብስብ እንዳለው፣ በችሎታቸው ላቅ ያሉ ለትልልቅ ክብሮች ማብቃት የሚችሉ ተጫዋቾች እንዳሉት ይታወቃል። ሆኖም በተደጋጋሚ ነሳ የነበረው ያለፉትን የዓለም ዋንጫዎች ጨምሮ ከተለያዩ ክብር ያስቀራቸው የተጫዋቾች ግለኝነት፣ እንደ ቡድን ምንም ለማድረግ አለመቻላቸው ነበር። ትናንት ግን ያንን ሰብሮ አሳይተዋል። ከጨዋታው ጅማሮ አስቀድሞ ለቀናት የመገናኛ ከፍተኛ ብዙሀኖችን የተቆጣጠሩ ሀሳቦችና ተጫዋቾች ነበሩ። ክርስቲያኖ ሮናልዶ ላሚኒያ ማል አለፍ ብሎም ላሚኒያ ማልና ኑኖ ሜንዴዝ የሚኖራቸው ትንቅንቅ ተጠብቆም ነበር። በጨዋታው ኑኖ ሜንዴዝ በተግባር ምላሽ ሰጥቶበታል። ከጨዋታው በኋላም የተጠየቀው ኑኖ ሜንዴዝ እድል አልሰጠሁትም፣ የሚታወቅበትንም እንዲያሳይ አልፈቀድኩለትም በማለት ምላሽ ሰጥቷል። በጨዋታው ከድንቅ እንቅስቃሴ ባለፈ ግብ ያስቆጠረው ኑኖ ሜንዴዝ ሜዳ ላይ የተቻለኝን ሁሉ ሰጥቻለው፣ ድሉ ይገባናል ሲልም ተደምጧል። ወሳኝነቱን ያሳየውና የቡድኑ አቀጣጣይ ቡርኖ ፈርናንዴዝ ለማሸነፍ የነበረን ተነሳሽነት እንደ ቡድን ያደረግነው ተጋድሎ የሚደነቅ ነው። የገጠምነው ስፔን ናው፣ ምን ሊገጥም እንደሚችል እናቅ ነበር ሲልም ተናግሯል። ደስታውን መሸሸክ ተስኖት ሲያነባ የታየው ክርስቲያኖ ሮናልዶ በግል ብዙ ክብሮችን ማሳካት ችያለው፣ እንደ ሀገር ሲሆን ግን ስሜቱ ይለያል። ትልቅ ክብር ነው። ዳግም ይህን ቡድን እየመራው አሳክቻዋለው። ይህ ትውልድ ዋንጫዎች ይገቡታል ሲልም ተደምጧል። የቡድኑ አሰልጣኝ ሮቤርቶ ማርቲኔዝ በራስ መተማመናቸው ያላቸው እምነት ከቡድኑ ጥናት ጋር ተደምሮ ለዚያ አብቅቶናል ብለዋል። ያሉን 11 ተጫዋች ብቻ ሳይሆን 16ና 17 ነው። ሁሉም ትልቅ አቅም አላቸው፣ ተፎካካሪም ናቸው። ያ ለኔል አሰልጣኙ የጨመረው ነገር ቀላል አደለም በማለትም አክለዋል። አሰልጣኙ የተለያየ ታክቲክ በጨዋታዎች አሳይተዋል። በ433 የጨዋታ አሰላለፍም ይታወቃሉ። በተመሳሳይ ቦታ በተመሳሳይ አቅም ያላቸው ተጫዋቾች መኖራቸው አሰልጣኙን ተጠቃሚ አርጓቸዋል። አቅማቸው ላቅ ያሉ ተጫዋቾችን የያዘው የስፔን ብሔራዊ ቡድን ለተከታታይ አመት ኔሽንስ ሊጉን ማሳካት ባይችል በቀጣይ ባሉ መድረኮች ሀገሪቷን ከፍ ማድረግ የሚችሉ ባለተሰጥኦ ወጣት ተጫዋቾች አሏቸው። ፔድሪ፣ ያማል፣ ሆይንሰን ተጠቃሽ ናቸው። ጨዋታው ሀዘን የቀላቀለም ነበር። የአንድ ደጋፊ መውደቅና ሕይወቱን ማጣት አሳዛኝ ሆኖ አልፏል። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፌንቴን ጨምሮ የፖርቹጋሉ አሰልጣኝ ማርቲኔዝና ተጫዋቾች ሀዘናቸውን ገልጸዋል። አሊያንዝ አሬና ላይ ከተደረገው የፍጻሜ ጨዋታ ውጪ በስቱትጋርት ኤምኤችፒ ስታዲየም በተደረገው የደረጃ ጨዋታ ፈረንሳይ ጀርመንን ሁለት ለባዶ አሸንፋለች ኬሊያን ኤምባፔና ኦሊሴ ግቦችን ያስቆጠሩ ተጫዋቾች ናቸው። ኬሊያን ኤምባፔ በደመቀበት ምሽት ድል ያደረገችው ፈረንሳይ ሶስተኛ ደረጃን ይዛ አጠናቃለች። ተመልካቾቻችን፣ በመጨረሻም ወደ ሀገር ውስጥ መረጃ እንመለስ። ሲዳማ ቡና በታሪኩ ለመጀመሪያ ጊዜ የኢትዮጵያ ዋንጫ አሸናፊ ሆነም በአፍሪካ ኮንፌዴሬሽን ዋንጫ የተሻለ ጉዞ ለማድረግ እንደሚዘጋጁ ደግሞ የሲዳማ ቡና እግር ኳስ ክለብ አባላት ተናግረዋል። ዮሴፍ ሹምዬ ተጨማሪ ዘገባ አዘጋጅቷል። የኢትዮጵያ ፕሪምየር ሊግና ከፍተኛ ሊግ ክለቦችን ሲያፎካክር የከረመው የኢትዮጵያ ዋንጫ ትላንት ፍጻሜውን አግኝቷል። ሲዳማ ቡናና ወላይታ ዲቻ ደግሞ በአንጋፋ ውድድር ለፍጻሜ የቀረቡት ክለቦች ነበሩ። ከፍተኛ ትንቅንቅ በተደረገበት ጨዋታ ወላይታ ዲቻ ግብ በማስቆጠሩ ቀዳሚ ሆኗል። ካርሎስ ዳምጠውም የጦና ንቦቹን መሪ ያደረገው ተጫዋች ነው። ሲዳማ ቡናም በዛው በመጀመሪያው አጋማሽ ምላሽ ሲሰጥ ሀብታሙ ታደሰ የአቻነት ግቦን አስቆጥሯል። የመጀመሪያው አጋማሽም በዚህ ውጤት ተጠናቋል። ጠንካራው ፍክክር በሁለተኛው አጋማሽም ሲቀጥል በሁላይ ተድቻ በኩል በዳኛ ውሳኔ ከጨዋታ ውጪ ተብላ የተሻረችባቸው ኳስ መነጋገሪያ ነበረች። ከጨዋታ ውጭ አንስቷል። ረዳት ዳኛ ፋቲካ የኋላ ሸት ከጨዋታ ውጭ አሉ። ተቀይሮ የገባው አብል ግብ አስቆጥሮ ነበረ። ከዚህ አወዛጋቢ እንቅስቃሴ በኋላ ሲዳማ ቡና በመስፍን ታፈሰ አማካኝነት ግብ አስቆጥሮ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ዋንጫ አሸናፊ ሆኗል። የውድድር ዓመቱ ሲጀመር ተከታታይ ሽንፈቶችን ያስተናገደው ሲዳማ ቡና በዓመቱ መጨረሻ ዋንጫ ለማሳካቱ የቡድን መንፈስ ላይ መሰራቱ ምክንያትም ነው ተብሏል። ያው በመጀመሪያ ደረጃ ቲም ስፕሪት ነው የመጣው እና ተጫዋቾቹ ጋር ያለውን አቅም አውጥቶ እንዲጫወቱ አድርጓል ብዬ አስባለሁ። እና ያ ነገር ነው የተለወጠው። የፈለግከውን ሰርተህ ጥሩ ነገር በተጫዋቹ መካከል ካልተፈጠረ አይሆንም። ቀስ እያልን ስንቀርፍ የነበረው እሱን ነገር ነው። መጀመሪያ የነበረንትን ብትንትን ያለ ነው፣ በብዙ ነገር በብዙ በኋላ ነው እንደገና መነሳት። እንደዚህ አይነት ነገሮች ናቸው ቲምን ከተረበሸ ምንም የሚሰራው ስራ አንትን የለም። ቡድኑ የኢትዮጵያ ዋንጫ አሸናፊ መሆኑን ተከትሎ በቀጣይ በሚያደርገው የአፍሪካ ኮንፌዴሬሽን ዋንጫ ተሳትፎ ውጤት ለማስመዝገብ የተለየ ዝግጅት ማድረግ እንደሚገባውም ተመላክቷል። የውጭ ጨዋታ ቀላል አይደለም። በጣም ጠንካራ ነው። እንደኛ ሀገር አይደለም። በብዙ ነገር እነሱ የተዘጋጁ እንትኖች ናቸው። እኛ መዘጋጀት ይፈልጋል። ፊዚካሊ ፊት መሆን መቻል አለብን። ሜንታሊ ጥሩ መሆን መቻል አይቼዋለሁ። እኔ የውጭ ጨዋታ ሀዋሳ ከነማ ላይ ደጋግሜ ሄጃለሁ፣ ደጋግሜ አይቼዋለሁ እና ቀላል አይደለም በዛ እንትን እንሰራዋለን ብዬ እጠብቃለሁ። ሲዳማ ቡና ለኮንፌዴሬሽኑ ዋንጫ ተሳትፎ መብቃቱን ተከትሎ 50 ሺ ዶላር የሚያገኝ ምናል ብዱ የተሻለ ርቀት ከተጓዘ ደግሞ የሚያገኘው የገንዘብ መጠን ከፊል ስፖርት ሲዳማ ቡና እግር ኳስ ክለብ 2017 ዓ.ም የኢትዮጵያ ዋንጫ ሻምፒዮና ሲዳማ ቡና ተመልካቾች ለሰዓቱ ያዘጋጀናቸው ዘገባዎች ተጠናቀዋል። ሀብታሙ ካሴ የነበርኩ በ ያላችሁበት ጥሩ ጊዜ ተመኘሁ።